ሰላም ሰላም፣ ውድ እና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር የስፖርት መረጃዎች ከላንገ ነው ስፖርት ይዤላችሁ ቅርብ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ እናልፋለን። መጀመሪያ ላይ የኒኮ ዊሊያምስን ጉዳይ ነው የምናገኘው። ኒኮ ዊሊያምስ አሁን ሙሉ በሙሉ ትኩረቱን ለባርሴሎና በመስጠት ላይ ይገኛል። የተጫዋች ታዲያ ስሙ ከአርሰናል ጋር ሲጠቀስ እንደነበረ ይታወቃል። ለአርሰናሎች የግራ መስመራቸውን ማጠናከር ይፈልጋሉ፣ ለጋብሪኤል ማርቲኔሊ ጠንካራ ተፎካካሪ ይፈልጉ ነበረና ኒኮ ዊሊያምስን ወደ ክለባቸው ማምጣት ፈልገዋል። የ22 ዓመቱ ስፔናዊ ለአትሌቲክ ቢልባኦ ነው እየተጫወተ የሚገኘው። የተጫዋቹ ፍላጎት ባርሴሎናን መቀላቀል ነው። ተጫዋቹ ታዲያ ወደ ባርሴሎና ለመዘዋወር እንኳን ደሞዙን ለመቀነስም ፍቃደኛ መሆኑ ነው የተገለጸው። አርሰናሎች ለተጫዋቹ ዓመታዊ 9 ሚሊዮን ዩሮ ደሞዝ ለመክፈል ተዘጋጅቶ ነበር። እንዲሁም በክለቡ እየተጠየቀ የሚገኘውን 58 ሚሊዮን ዩሮ የውል ማፍረሻም ለመክፈል ፍቃደኛ ነበሩ። ነገር ግን ተጫዋቹ ለባርሴሎና ነው የመጀመሪያውን ትኩረት በመስጠት ላይ የሚገኘው። የተጫዋቹ ታዲያ ወደፊት ትልቅ ደረጃ ላይ ይደርሳል ተብሎ የሚጠበቅ በፊት መስመር ቦታ ላይ ሶስቱን ቦታ ላይ መጫወት የሚችል ጎሎች የሚያስቆጥር ጨዋታውን ለጨዋታዎች ጎል ዕድሎችን መፍጠር የሚችል ፍጥነት ያለው እንዲሁም ተጫዋቾችን አታሉ በማለፍና በማስጨነቅም የሚታወቅ ተጫዋች ነው። ዘንድሮ 11 ጎሎችን አስቆጥሮ ሰባት ጊዜ አሲስት ማድረግ ችለዋል። ነገር ግን አሁን ላይ ባለው ሁኔታ ተጫዋቹ ባርሴሎናን ይመርጣል ተብሎ ነው የሚጠበቀው። ባርሳዎችም አሁን ሙሉ ትኩረታቸውን ለኒኮ ዊሊያምስ በመስጠት እሱ ላይ ትኩረት አድርገው እንደሚሰሩ ነው የተገለጸው። እዛው አርሰናል ጋር እንቆይና የቪክቶር ዮኬሬሽን ጉዳይ እንመልከት። ከተጫዋቹ ጋር በተያዘ አዲስ የተሰማ ዜና አለ። በአሁኑ ሰዓት ለስፖርቲንግ ሊዝበን እየተጫወተ የሚገኘው ቪክቶር ዮኬሬሽ በአርሰናል ከሚፈለጉ ተጫዋቾች ውስጥ አንዱ መሆኑ ይታወቃል። በመጀመሪያው አመት የስፖርቲንግ ቆይታው በ50 ጨዋታ 43 ጎሎችን ማስቆጠር ችሏል። በሁለተኛው አመቱ ደግሞ በ52 ጨዋታዎች 54 ጎሎችን ማስቆጠር ችሏል። ይህ ተጫዋች ታዲያ ወጥ የሆነ ጎል የማስቆጠ የሚፈጠር ብቃት እንዳለው ከዚህ በመነሳት መረዳት ይቻላል። መጀመሪያ ላይ ስፖርቲንጎች ታዲያ በ60 ሚሊዮን ዩሮ ቀጥተኛ ክፍያና 10 ሚሊዮን ዩሮ ጭማሪ ሊሸጡት ይችላሉ የሚል መረጃ ነበር ዓመቱን በሙሉ ስንሰማ የነበረው በዚህ ክረምት ተጫዋቹን ለመልቀቅ ስምምነት አላቸው የሚል መረጃ ነበር የወጣው። ነገር ግን ስፖርቲንጎች አሁን ዋጋውን ወደ 100 ሚሊዮን ዩሮ ከፍ አድርገውታል። የተጫዋቹ ወኪል ታዲያ ከስፖርቲንግ ጋር እየተነጋገረ ይገኛል። ደንበኛቸውን በ75 ሚሊዮን ዩሮ ቢያንስ እንዲለቁት ለማሳመን ነው ነው እየሰራ የሚገኘው ይህን ተጫዋች ለማስፈረም ታዲያ አርሰናሎች ንግግር ጀምረው ነበር ከአርሰናል ውጭም ታዲያ በርካታ ክለቦች ናቸው ተጫዋቹን እየተከታተሉ የሚገኙት ማንቸስተር ዩናይትድ ቼልሲ ቶተናም ሆትስፖር አትሌቲኮ ማድሪድ ኤሲ ሚላን ቦሩሺያ ዶርትሙንድ ፒኤስጂ የተጫዋቹ ፈላጊ መሆናቸው ነው የተገለጸው ነገር ግን አሁን ላይ ደግሞ አንድ አዲስ መረጃ ወጥቷል እሱም ታዲያ ዩቬንቱስ ነው ዩቬንቱሶች ለተጫዋቹ ዓመታዊ 11 ሚሊዮን ሚሊዮን ፓውንድ ደሞዝ ለመክፈል መዘጋጀታቸውን ነው ሚረር ይዞት የወጣው መረጃ የሚያመላክተው። ሚረር ታዲያ የጣሊያን ጋዜጣ ኮሬሬ ዴሎ ስፖርትን በመጥቀስ ነው የዘገበውና ዩቬንቱሶች የተሻላቸውን በሙሉ በማድረግ ቪክቶር ዮኬሬሽን ወደ ሴሪአው ለማምጣት ተዘጋጅተዋል። ከሌሎች ክለቦች በተሻለ ሁኔታም 11 ሚሊዮን ፓውንድ አመታዊ ደሞዝ ለተጫዋቹ ለመክፈል ተዘጋጅተዋል፣ ወኪሉንም አነጋግረዋል ሲል ገልጸዋል። እንዳጠቃላይ ከ ከቪክቶር ዮኬሬሽ ጋር በተያዘ ታዲያ የሚፈጠረውን ነገር የምንመለከት ነው የሚሆነው። አሁን ባለው ሁኔታ ተጫዋቹን ለማስፈረም ጁቬንቱሶች እንቅስቃሴ መጀመራቸው ነው እየተገለጸ የሚገኘው ተጫዋቹ አርሰናልን መቀላቀል እንደሚፈልግ ተገልጿል። ነገር ግን ጁቬዎች ደግሞ የተሻለ ጥረት በማድረግ ተጫዋቹን ለማስፈረም እንቅስቃሴ እንደሚያደርጉ ነው የተገለጸው። ማንቸስተር ዩናይትዶችም ተጫዋቹን እየተመለከቱት ይገኛሉ። እንደ አጠቃላይ ተጫዋቹ ጋር በተያዘ ጁቬንቱሶች አዲስ ጥያቄ አቅርበዋል። እዛው አርሰናል ጋር ስንቆይ አርሰናሎች ሌላ አንድ የተከላካይ መስመር ተጫዋች እየተመለከቱ ይገኛሉ። አይምሪክ ላፖርት ይባላል። በአሁኑ ሰዓት ለአልናስር እየተጫወተ የሚገኝ የቀድሞ የማንቸስተር ሲቲ ተጫዋች ነው። ማንቸስተር ሲቲዎች ተጫዋቹን በ2023 በ23.5 ሚሊዮን ፓውንድ ገደማ ነበር የሸጡ። ተጫዋቹ ማንቸስተር ሲቲን የለቀቀበት ትልቁ ምክንያት በክለቡ እየተጫወተበት ባለው ቦታ ደስተኛ ባለመሆኑ ነው የተዘገበው። ተጫዋቹን በአብዛኛው አሰልጣኝ ፔፕ ጋርዲዮላ በግራ ተመላላሽ መስመር በኩል ነው ሲያጫውቱት የነበሩት። እሱ ግን የመሃል ተከላካይ ሆኖ መጫወት ስለሚፈልግ ነበር ክለቡን እየለቀቀው። አሁን የመጨረሻው አመቱ ላይ ይገኛል። ኮንትራቱ እየተጠናቀቀ ነው የሚገኘው። ወደ አውሮፓ የመመለስ ፍላጎት አለው። በአሁኑ ሰዓት በአልናስር በሳምንት 390,000 ፓውንድ ገደማ እየተከፈለው እንደሚገኝ ነው የተገለጸው። አልናስሮች ታዲያ ተጫዋቹ በነፃ ወደ ፈለገው ክለብ እንዲያመራ ለማድረግ ኮንትራቱን ሊያጥፉ ወይም ደግሞ ሊቀዱ እንደሚችሉ ነው የተገለጸው። ተጫዋቹ ታዲያ ወደ አውሮፓ የመመለስ ፍላጎት ካለው በከፍተኛ ደረጃ ደሞዙን መቀነስ እንደሚኖርበት ነው የተገለጸው። አርሰናሎች የተከላካይ መስመራቸውን ማጠናከር ይፈልጋሉ። በተለይ የመሃል ተከላካይ ላይ ጠንካራ ተፏካሪ ስለሚፈልጉ ኤምሪክ ላፖርትን እየተመለከቱት እንደሚገኙ ነው የተገለጸው። ነገር ግን አስቶን ቪላ፣ ኢንተር ሚላን፣ ናፖሊ፣ ማርሴና አትሌቲክ ቢልባኦም ተጫዋቹን ማስፈረም እንደሚፈልጉ ነው የተገለጸው። ከማንቸስተር ዩናይትድ ጋር በተያዘ እየተወሩ ያሉትን መረጃዎች እንመልከት። መጀመሪያ ላይ አንድ ግብ ጠባቂ እናገኛለን። ወጣት ግብ ጠባቂ ነው ማርኮ ካርኔሴቺ ይባላል። በአሁኑ ሰዓት ለአታላንታ እየተጫወተ የሚገኝ የ ሀያ አራት ዓመት ግብ ጠባቂ ነው። ይህ ተጫዋች ታዲያ ወጣቱ ዴቪድ ደህያ እየተባለም እየተሞገሰ የሚገኝ ተጫዋች ነው። ተጫዋቹን ለማስፈረም ዩናይትዶች እንቅስቃሴ መጀመራቸውና ከተጫዋቹ ጋር በተያዘ ያለውን ሁኔታዎች ለማጣራት ጥያቄ ማቅረባቸውን የተገለጸው የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ከቆይታው ጋር በተያያዘ ታዲያ ጥርጣሬ አዘል ምላሽ ነው የሰጠው። የሳውዲ ክለቦችም የተጫዋቹን ሁኔታን እየተመለከቱ እንደሚገኙ ነው የተገለጸው። በአሁኑ ሰዓት ለአታላንታ በቋሚነት ተሰልፎ እየተጫወተ የሚገኘው ማርኮ ካርኔሴቺ በ76 ጨዋታዎች ላይ ተሰልፎ መጫወት ችሏል። ክለቡ 28 ጨዋታዎች ላይ ደግሞ ጎል ሳይቆጠርበት ነው መውጣት እየቻለው በአጠቃላይ ማለት ነው ለቡድኑ መጫወት ከጀመረበት ጊዜ ጀምሮ ዘንድሮ ደግሞ በ44 ጨዋታዎች 45 ጎሎችን ያስተናገደ ሲሆን በ18ቱ ጎል ሳይቆጠርበት መውጣት ችሏል። አታላንታዎች አሁን ላይ 40 ሚሊዮን ዩሮ የገመቱት ተጫዋች ነው። እስከ 2028 በክለቡ የሚያቆይ ኮንትራት አለው። አታላንታዎች ታዲያ የረጅም ጊዜ ኮንትራት ስላለው ተጫዋቹን ተገደው እንደማይሸጡት ነው የተገለጸው። ለተጫዋቹ የተሻላቸውን በሙሉ በማድረግ ከፍተኛ የሆነ የዝውውር ሂሳብ ይጠይቃሉ ተብሎ ይጠበቃል። ሳንቶች ታዲያ ማንቸስተር ዩናይትድን በደንብ ነው የሚያውቁት። ከዚህም በፊት ራስሙስ ሆይሉንድን በ72 ሚሊዮን ፓውንድ ስለሸጡላቸው አሁንም በከፍተኛ ደረጃ ዋጋ ለማስከፈል ጥረት ያደርጋሉ ተብሎ ይጠበቃል። እንደ አጠቃላይ ማንቸስተር ዩናይትዶች ይህንን ግብ ጠባቂ ማርኮ ካርኔሴቺን እየተመለከቱ እንደሚገኙ ነው የተገለጸው። ሌላኛው ስሙ ከማንቸስተር ዩናይትድ ጋር እየተያዘ የሚገኘው ግብ ጠባቂ የባርሴሎናው ማርክ አንድሬ ቴርሽቴገን ነው። ማርክ አንድሬ ቴርሽቴገን ታዲያ በዚህ በክረምት የዝውውር መስኮት ባርሴሎናን የመልቀቅ እቅድ እንደሌለው ነው የተገለጸው። ተጫዋቹ እዛው በባርሳ በመቆየት በቋሚ አሰላለፍ ውስጥ ገብቶ ለመጫወት ጥረት እንደሚያደርግ ነው የተገለጸው። ማርክ አንድሬ ቴርሽቴገን እስከ 2028 በክለቡ የሚያቆይ ኮንትራት አለው። ባርሳዎች ደግሞ ሁዋን ጋርሲያን ለማስፈ ተስማምተዋል ተጫዋቹ በቅርቡ ኮንትራቱን ይፈራረማል ተብሎ ይጠበቃል ወጀ ሼዝኒም በክለቡ ለመቆየት ወስኗል ስለዚህ ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ማርክ አንድሬ ቴር ሽቴገንን ለማስፈረም ፍላጎት አሳይተው ነበር ነገር ግን ተጫዋቹ ክለቡን መልቀቅ እንደማይፈልግ ነው የተገለጸው እዛው ዩናይትድ ጋር ስንቆይ ሌላ አንድ ተጫዋች እናገኛለን። ሂሻም ባውዱ ይባላል። በአሁኑ ሰዓት ለፈረንሳዩ ክለብ ኒስ በመጫወት ላይ የሚገኝ ተጫዋች ነው። በርካታ የማንቸስተር ዩናይትድ መልማዮች ታዲያ ተጫዋቹን በቦታው ተገኝተው እየተመለከቱት ይገኛሉ። የሃያ አምስት ዓመት የተከላካይ አማካይ ቦታ ተጫዋች ነው። ይህ ተጫዋች ታዲያ ኳስን በጥሩ ሁኔታ በመቆጣጠር ወይም ደግሞ ጨዋታን በመቆጣጠር በርካታ ሙገሳዎችን ማትረፍ እየቻለ ተጫዋች ነው። ተጨማሪም ታዲያ በረጅም ኳሶቹ የሚታወቅ ጠንካራና የመከላከል ብቃቱም ከፍተኛ ደረጃ ላይ የደረሰ የመሃል ተጫዋች ነው። ለማንቸስተር ዩናይትድ ታዲያ ጉልበትን ሊያመጣና ሊጨምር የሚችል ተጫዋች እንደሆነ ነው የተገለጸው። ሂሻም ባዩዳው ማለት ነው። ይህንን ተጫዋች ለማስፈረም ማንቸስተር ዩናይትዶች ፍላጎት አሳይተዋል። ነገር ግን ከኢኒዮስ ጋር የሚያያ ስለሆነ ከተጫዋቹ ዝውውር ጋር በተያያዘ ማንቸስተር ዩናይትዶች ከፍተኛ የሆነ ስራ እንደሚጠብቃቸው ነው የተገለጸው። አሁን ላይ ኒሶች 20 ሚሊየን ፓውንድ የገመቱት ተጫዋች ነው። በትራንስፈር ማርኬትም 15 ሚሊየን ዩሮ ተገምቷል። ይሁንና ግን በርካታ ክለቦችም እየተመለከቱት ይገኛሉ። እንደነገርኳችሁ ከመልቲ ክለብ ኦነርሺፕ ጋር በተያያዘ ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ሊቸገሩ ይችላሉ። የኢኒዮስ ንብረት ስለሆነ ኒስ ማለት ነው። ከዛ በተረፈ ግን ሁኔታዎችን የሚያመቻቹ ከሆነና በፊፋ ወይም ደግሞ በዩኤፋ የሚጠየቁትን ሕግ የሚያሟሉ ከሆነ ተጫዋቹን ሊያስፈርሙት ይችላሉ። በአጠቃላይ በኋላ ግን ሂሻም ባውዲውን እየተመለከቱት እንደሚገኙ ነው የተገለጸው። ከብሪያን እምቦሞ ጋር በተያዘ አዲስ የወጣ መረጃ አለ። ተጫዋቹ ታዲያ አሰልጣኝ ቶማስ ፍራንክን ተከትሎ ወደ ቶተናም ሆትስፐር ሊያመራ ይችላል የሚሉ መረጃዎች ሲወጡበት ነበር። ነገር ግን ተጫዋቹ አሁንም ቢሆን ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት እንዳለው ነው የተገለጸው። የሀያ አምስት ዓመቱ ብሪያን እምቦሞ ቃሉን ለማንቸስተር ዩናይትድ ሰጥቷል። ነገር ግን ማንቸስተር ዩናይትዶች ከብሬንትፎርድ ተጫዋቹን ለማስፈረም ያቀረቡት የዝውውር ሂሳብ ተቀባይነት አላገኘም። ስለዚህ በቀጣይ የሚፈጠረውን ነገር የምንመለከት ነው የሚሆነው። ነገር ግን የተጫዋቹ ፍላጎት ሙሉ በሙሉ ወደ ማንቸስተር ዩናይትድ መዘዋወር እንደሆነ ነው የተገለጸው። ማንቸስተር ዩናይትዶች ከሂጎ ኤክቴኬ ጋር በተያዘ የመጀመሪያ ንግግር ማድረጋቸው ተገልጿል። ከተጫዋቹ ጋር በተያዘ ያለውን ሁኔታ ለማጣራት ንግግር አድርገዋል፣ ነገር ግን ይፋዊ የሆነ ገንዘብ እንዳላቀረቡ ነው የተገለጸው። በንግግራቸው መካከል ታዲያ ክለቡ አይንትራንክ ፍራንክፉርት የሚፈልገውን ገንዘብ እንዲሁም ገንዘቡ በምን ያህል ጊዜ ተከፍሎ እንዲያልቅለት እንደሚፈልግ ለማወቅ ነው ጥያቄ ያቀረቡት። እዚህ ላይ ተመርኩዘው ይፋዊ የሆነ ጥያቄያቸውን ያቀርባሉ ተብሎ ይጠበቃል። ቪጎ ኤክስቲኬ ግን ወደ ማንቸስተር ዩናይትድ የመዘዋወር ፍላጎት እንዳለው ነው የተገለጸው። ናፖሊዎች የማንቸስተር ዩናይትዱን አሌሃንድሮ ጋርናቾ ወይንም ደግሞ የማንቸስተር ሲቲውን ጃክ ግሪሊሽ ማስፈረም ይፈልጋሉ። ከሁለቱ ታዲያ አንዱን ብቻ ነው የሚያስፈርሙት። ነገር ግን ለተጫዋቾቹ ከ45 ሚሊዮን ፓውንድ በላይ የዝውውር ሂሳብ ለማውጣት ፈቃደኛ አይደሉም። በተለይ ለአሌሃንድሮ ጋርናቾ ከዚህ በላይ የመክፈል ፍላጎት የላቸውም። ለጃክ ግሪሊሽ ግን ከዚህ ያነሰም የዝውውር ሂሳብ ለማቅረብ መዘጋጀታቸው ነው እየተገለጸ የሚገኘው ማንቸስተር ዩናይትዶች ሰዎች ለአሌሃንድሮ ጋርናቾ እስከ 70 ሚሊዮን ፓውንድ ለመጠየቅ ተዘጋጅቶ ነበር። ነገር ግን ናፖሊዎች ከ45 ሚሊዮን ፓውንድ በላይ የመክፈል ፍላጎት እንደሌላቸው የተገለጸው ቢሆንም ግን የአሌሃንድሮ ጋርናቾ የመጀመሪያው ፍላጎት በፕሪሚየር ሊጉ መቆየት እንደሆነ ነው የተዘገበው። አትሌቲኮ ማድሪዶች የሊቨርፑሉን አንዲ ሮበርትሰንን ማስፈረም የማይችሉ ከሆነ የአስቶን ቪላውን ሉካስ ዲኜን ለማስፈረም ጥረት ያደርጋሉ ሲል ዘ ታይምስ ዘግቧል። አንዲ ሮበርትሰን ወደ አትሌቲኮ ማድሪድ ለመዘዋወር ፈቃደኛ መሆኑን አስታውቋል። ነገር ግን በክለቦቹ መካከል እስካሁን ስምምነት ላይ መደረስ አልተቻለም። በዚህም መሰረት አትሌቲኮ ማድሪዶች የተከላካይ መስመራቸውን ማጠናከር ስለሚፈልጉ አንዲ ሮበርትሰንን በዚህ በክረምት የዝውውር መስኮት ማግኘት የማይችሉ ከሆነ ፊታቸውን ወደ ሉካስ ዲኜ ለማዞር መዘጋጀታቸው ነው የተገለጸው። ቶትናም ሆትስፐር እና ኒውካስል ዩናይትድ የማንቸስተር ዩናይትድን ማርከስ ራሽፎርድ ለማስፈረም የሚደረገውን ፉክክር ተቀላቅለዋል። ባለፈው የውድድር ዓመት አጋማሹን ከአስቶንቪላ ጋር በውሰት ያሳለፈው ማርከስ ራሽፎርድ ማንቸስተር ዩናይትድን ይለቃል ተብሎ ነው የሚጠበቀው። በርካታ ክለቦችም ፍላጎት በማሳየት ላይ ይገኛሉ። አሁን ቶትናም ሆትስፐር እና ኒውካስል ዩናይትድም ተጫዋቹን ለማስፈረም ፍላጎት ማሳየታቸው ነው የተገለጸው። ነገር ግን ተጫዋቹ ፍላጎቱ ወደ ባርሴሎና መዘዋወር ለሆነ ነው የተገለጸው። የማንቸስተር ሲቲው ካይል ዎከር ወደ ኤቨርተን ለመዘዋወር መስማማቱ ተገልጿል። ካይል ዎከር ያለፈውን የውድድር አመት ከኤሲ ሚላን ጋር ነበር ያሳለፈው። ነገር ግን አሁን ወደ ክለቡ ተመልሷል። በማንቸስተር ሲቲም እንደማይቆይ ተገልጾ ነበር። አሁን ታዲያ ተጫዋቹ ክለቡን በመልቀቅ ወደ ኤቨርተን ለመዘዋወር መስማማቱ ነው የተገለጸው። የአንድ አመት ኮንትራትም ከኤቨርተን ጋር ይፈራረማል ተብሎ ይጠበቃል። ቸልሲዎች የሊዮኑን ተጫዋች ማሊክ ፎፋና ሁኔታ ለማወቅ ጥያቄ ማቅረባቸው ተገልጿል። ቸልሲዎች በዚህ በክረምት ዝውውር መስኮት ራሳቸውን ለማጠናከር ጠንክረው በመስራት ላይ ይገኛሉ። በዚህም መስረት ወደ ማንቸስተር ዩናይትድ የተመለሰውን ጄደን ሳንቾን ለመተካት የሊዮኑን ማሊክ ፎፋና ለማስፈረም ፍላጎት ማሳየታቸው ነው የተገለጸው። ቤልጅማዊውን የክንፍ ተጫዋች ሁኔታ ለማጣራትም ጥያቄ ማቅረባቸው ነው ዘ አትሌቲክ የዘገበው። የ20 ዓመቱ የክንፍ ተጫዋች ዘንድሮ በሁሉም ውድድሮች ለክለቡ 41 ጨዋታዎችን ተጫውቶ 11 ጎሎችን አስቆጥሮ 6 ጊዜ አሲስት ማድረግ ችሏል። እስከ 2028 በክለቡ የሚያቆይ ኮንትራት ያለው ሲሆን አሁን ላይ 30 ሚሊዮን ዩሮ የተገመተ ተጫዋች ነው። ቸልሲዎችም ከተጫዋቹ ጋር በተያያዘ ሁኔታውን ለማወቅ ጥያቄ ማቅረባቸው ነው የተገለጸው። ቶትናም ሆትስፐሮች አርናው ደ ካሊሞንዶን ለማስፈረም እንቅስቃሴ መጀመራቸው እየተገለጸ ይገኛል። በአሁኑ ሰዓት ለሬኔ እየተጫወተ የሚገኘው አርናው ደ ካሊሞንዶ በ30 ጨዋታዎች 18 ጎሎችን ማስቆጠር የቻለ የ23 ዓመት የአጥቂ መስመር ተጫዋች ነው። ኒውካስል ዩናይትድ እና ባየር ሊቨርኩሰንም ተጫዋቹን ለማስፈረም ፍላጎት አሳይተዋል። ቶትናም ሆትስፐሮችም ታዲያ አሁን ፎክሩን መቀላቀላቸው ነው የተገለጸው። ባየር ሙኒኮች የክርስቲያል ፓላሱን ኤብሪቺ ኢዜን የተመለከቱት እንደሚገኙ ተዘግቧል። ባየር ሙኒኮች ፍሎሪያን ቪርዘን ከባየር ሊቨርኩሰን ለማስፈረም ያደረጉ ጥረት ሳይሳካላቸው ቀርቷል። ተጫዋቹ በሳምንቱ መጨረሻ ሕክምናውን በማጠናቀቅ ለሊቨርፑል ይፈርማል ተብሎ ነው የሚጠበቀው። ወደ ሊቨርፑል ለመዘዋወር በመስማማቱ በክለቦቹ መካከልም ሙሉ ስምምነት ላይ ስለተደረሰ ማለት ነው። አሁን ታዲያ ባየር ሙኒኮች ወደ ኤብሪቼ ኢዜ ፊታቸውን ማዞራቸው ነው እየተገለጸ የሚ ይገኛው ክሪስታል ፓላሶች ታዲያ ለተጫዋቹ ዝውውር ሙሉ የውል ማፍረሻው እንዲከፈላቸው ይፈልጋሉ። አሁን ላይ የተጫዋቹ የውል ማፍረሻ 68 ሚሊዮን ፓውንድ እንደሆነ ነው የተገለጸው። በበርካታ ክለቦች እይታ ውስጥ የሚገኘውን አንቶኒ ኤላንጋን ለመልቀቅ ከፍተኛ የሆነ የዝውውር ሂሳብ እንደሚፈልጉ እየተገለጸ ይገኛል። ኖቲንግሃም ፎረስቶች ኖቲንግሃም ፎረስት ተጫዋቹን ለመልቀቅ በትንሹ 50 ሚሊዮን ፓውንድ እንደሚፈልጉም ነው የተዘገበው። ኒውካስል ዩናይትዶች ዩናይትድ የብራይተኑን ብራዚላዊ አጥቂ ጃዋው ፔድሮ ለማስፈረም ንግግር መጀመራቸው ተገልጿል ኒውካስል ዩናይትዶች ሆች በዘንድሮ ድድር አመት በአውሮፓ ሻምፒዮንስ ሊግ የሚያሳተፋቸውን ውጤት ማስመዝገብ ችለዋል በዚህም መሰረት ታዲያ አሁን ተጫዋቾችን ለማስፈረም ና ክለቡን ለማጠናከር ነው በመስራት ላይ የሚገኙት የብራዚሉ ጃዋው ፔድሮ ደግሞ የመጀመሪያ እቅዳቸው መሆኑን የተገለጸው ተጫዋቹም በዚህ በክረምቴ ዝውውር መስኮት ብራይተንን የመልቀቅ ፍላጎት እንዳለው ተዘግበዋል ሮ በዘንድሮ የውድድር ዓመት ለብራይተን በፕሪሚየር ሊጉ 27 ጨዋታዎች ላይ የተሰለፈው ተጫውቶ 10 ጎሎችን አስቆጥሮ 6 ጊዜ አሲስት ማድረግ ችሏል። እስከ 2028 በክለቡ የሚያቆይ ኮንትራት አለው። አሁን ታዲያ ተጫዋቹን ለማስፈረም ኒውካስል ዩናይትዶች ንግግር መጀመራቸው ነው እየተገለጸ የሚገኘው። በተጨማሪም ኒውካስል ዩናይትዶች የተከላካይ መስመራቸውን ማጠናከር ይፈልጋሉ። ለዚህ ደግሞ የስፖርቲንጉን ኦስማን ዲዮማንድን እየተመለከቱት እንደሚገኙ ነው የተገለጸው። እስከ 2027 በስፖርቲንግ ኮንትራት ያለው ኦስማን ዲዮማንድ 100 ሚሊዮን ዩሮ የውል ማፍረሻ ቢኖረውም፣ ነገር ግን ከውል ማፍረሻው ባነሰው ዋጋ ክለቡን ይለቃል ተብሎ ነው የሚጠበቀው። ለተጫዋቹ ዝውውር እስከ 45 ሚሊዮን ዩሮ የዝውውር ሂሳብ ለመጠየቅ መዘጋጀታቸው ነው የተገለጸው። ኦስማን ዲዮማንድ ግን በተጨማሪም ወይም በማንቸስተር ዩናይትድ እና በባየር ሙኒክ እቅድ ውስጥም እንደሚገኝ ነው የተዘገበው። ናፖሊዎች የሊቨርፑሉን ዳርዊን ኑኔዝን ለማስፈረም ይፋዊ የሆነ ንግግር ጀምረዋል። በተጫዋቹ መካከል ማለት ነው ንግግሮች እየተደረጉ ይገኛሉ። ተጫዋቹ ታዲያ አስፈላጊ የሆኑ ጥያቄዎችን አቅርቦ ምላሾችንም በማግኘት ላይ እንደሚገኙ የተገለጸው። በተቃራኒውም ታዲያ ተጫዋቹን ለማስፈረም በእንቅስቃሴ ላይ የሚገኙት ናፖሊዎችም ከተጫዋቹ ጋር በተያያዘ ከወኪሉ ጋር በንግግር ላይ ይገኛሉ። በተጨማሪም ታዲያ ለዳርዊን ኑኔዝ ከወደ ሳውዲም ጥያቄዎች እየቀረቡ ይገኛሉ። እንደ አጠቃላይ ዳርዊን በዚህ በክረምት የዝውውር መስኮት ሊቨርፑልን ይለቃል ተብሎ ነው የሚጠብቀው። ሊቨርፑሎች ለተጫዋቹ ዝውውር በትንሹ 60 ሚሊዮን ፓውንድ የዝውውር ሂሳብ ለመጠየቅ መዘጋጀታቸውን የተገለጸው። ሚሎስ ኬርኬጅ ከሊቨርፑል ውጪ ከሌላ ክለብ ጋር ንግግር እንደማያደርግ አስታውቋል። ሚሎስ ኬርኬጅ ታዲያ ወደ ሊቨርፑል ለመዘዋወር ተስማምቷል። የክለቡ የተጫዋቹ አባትም ይህንን አረጋግጧል። እኛ ከሊቨርፑል ጋር ብቻ ነው እየተነጋገር ነው። ከአሁን በኋላም ከየትኛውም ክለብ ጋር የመነጋገር ፍላጎት የለንም። ሁኔታዎችን ብቻ ለማጠናቀቅ ብቻ ነው የምንሰራው ሲል ነው የገለጸው። ሚሎስ ኬርኬጅ በቅርቡ ለሊቨርፑል ሊፈርም ይችላል ተብሎ ይጠበቃል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚህ ያጠናቅቃለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።